ከከተማ አውጥተው ወገሩት በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን በአለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ ወር በገባ በአስራ ሰባት ቅዱስ እስጢፋኖስ እስጢፋኖስ ሊቀ ዲያቆናት ይለዋል ከሰባቱ ከተመረጡት ህዝብን እንዲያገለግሉ አንዱ አንደኛው መሪው እስጢፋኖስ ነውና እና ቀዳሚ የሰማዕትም ይለዋል። የመጀመሪያው ከሐዋርያትም ከሰብዓ አርድእትም ከሊቃውንትም አስቀድሞ በወንጌል የሞትን ጽዋ ያውም በድንጋይ ተወግሮ የሞተ እሱ ነውና መንገድ ከፋቹ መሪው እሱ ስለሆነ ቀዳሜ የሰማዕት ይለዋል። ሊቀ ዲያቆናትም የዲያቆናቶቹ የበላይ ስለሆነ የሚለዋል። እሱም ታሪኩ ምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኒዎ ተሰቅሎ በጎልጎታ ተቀብሮ በሶስተኛው ቀን ሙስና መቃብርን አጥፍቶ ከተነሳ በኋላ አርባ ቀንና አርባ ሌሊት ሰባቱ ኪዳናትን እያስተማረ ለሐዋርያትም ለሰባ አርድእትም መንገዱን ካሳያቸው በኋላ የመጀመሪያውን እነሆ መከራ የተቀበለው ማነው? ቅዱስ እስጢፋኖስ ነው። ቅዱስ እስጢፋኖስም በአይሁድ መካከል ላይ እየተገኘ እውነት መስክሮ በምስክርነቱ ምክንያት አይሁድ የጠሉትና የገረፉት የደበደቡትና የወገሩት ሰማዕት እንደሆነ ቅዱሳት መጽሐፍት ይናገራሉ። ይህስ እንዴት ነው ከተባለ ጌታ ካረገ በኋላ ሐዋርያት ሰኔ ጾምን ጾመው ሃይማኖታቸው እንዲበራላቸው ዕውቀታቸው ደግሞ በሰው ዘንድ እንዲታወቅላቸው ይልቁንም ደግሞ ሙታንን ለማንሳት ለምጻማን ለማንጻት ድውያንን ለመፈወስ እጉራንን ለማብራት በሃይማኖት ውስጥ የሌሉትን የሃይማኖት ብርሃን ተስፋ የሌላቸውን የተስፋ ብርሃን እያሳዩ ወደ ክርስቶስ ለማምጣት በተዘጋጁበት ጊዜ ሐዋርያት ከጾምና ከጸሎት በኋላ አገልግሎታቸውን ስለጀመሩ ውጤታማ ነበሩ ይልና። በዚህን ጊዜ ሰዎች እንዲያስተዳድሯቸው ሐዋርያትን ሲለምኗቸው እነ ቅዱስ ጴጥሮስ እንዲህ አሉ። እግዚአብሔርን ትተን ማዕድን እናገለግል ዘንድ ወንጌልን ትተን ማስተማርን ትተን ተልእኳችን ትተን ማዕድን እናገለግል ዘንድ አይገባንም። ይልቁንም እናንተን የሚመሩ ለእናንተ የሚላላኩ ሰባት ሰዎችን ምረጡ ብለው ለሕዝቡ ይህንን ቃል ሲናገሩ ይህም ቃል ሕዝብን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስም የሞላበትን ሰው እስጢፋኖስን መረጡና ከዚያ በኋላ ቀጥለው ስድስት ሰዎችን ደስ እያላቸው መረጧቸው ይልና፣ ከተመረጡት መካከልም ፊልጶስ አለበት። ቀጥሎም ደግሞ ጵሮኮሮስንም፣ ኒቃሮንንም፣ ጢሞናንም፣ ጳርሜንንም ወደ ይሁድነት ገብቶ የነበረውን የአንጾኪያውን ኒቆላዎስንም እነዚህን ሰባቱን መርጠው ለሰባቱ ደግሞ መሪ ሰብሳቢ ቅዱስ እስጢፋኖስን አደረጉ ይለናል። ለዚህ ነው ሊቀ ዲያቆናት የተባለ የሰባቱ ዲያቆናት እሱ ሊቀ ዲያቆን፣ ሰብሳቢ፣ አዛዥ፣ ስምሪት ሰጪ ስለሆነ ሊቀ ዲያቆናት ተብሏል ማለት ነው። ሌላው እዚሁ እንግዲህ የሐዋርያት ሥራ ስድስት አምስት ላይ ነው። ስምንት ላይ ደግሞ እንዲህ ይላል። እስጢፋኖስም ከተሾመ በኋላ፣ መሪ ከሆነ በኋላ ኃይልን ተመልቶ በሕዝብ መካከል ድንቅንና ታላቅ ምልክትን ያደርግ ነበረ። ሹመቱ ከተሰጠ በኋላ የስድስቱ ዲያቆናት ሰባተኛው ሊቀ ዲያቆን ሆኖ ኃላፊ ሆኖ በተሾመ ጊዜ ከቆይታ በኋላ ጸጋንና ኃይልን ኃይል ጸጋ ማለት ስጦታ ማለት ነው። ኃይል ማለት ደግሞ ኃይል ክርስቶስ ውቱ ለሰማይት አክሊል ንጹሕ ለካህናት ለንጹሐን ካህናት እግዚአብሔር አክሊላቸው ነው። ለሰማዕታት ደግሞ እግዚአብሔር ኃይላቸው ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ቅዱስ ጳውሎስ ኃይልን የሚሰጥ እግዚአብሔር ነው። ሰዎች አሁን ለምሳሌ አንዳንዶቹ ኃይል ለማግኘት ብረት ያነሳሉ፣ ተራራ ይሮጣሉ፣ ጎድጓዳ ይሮጣሉ፣ በገመድ ይዘላሉ። ለተወሰነ ነገር ሊኖር ይችላል። እውነተኛውን ኃይል የሚሰጥ ግን እግዚአብሔር ነው ማለት ነው። አንዳንዶቹ በመጠጥ ኃይል እናገኛለን ይላሉ፣ አንዳንዶቹ በምግብ ይላሉ። አንዳንዶቹ ደግሞ የስጋ ፍላጎትን ማለት ለምሳሌ የእንዲህ አይነት ስጋ ጥሩ ነው፣ እንዲህ አይነት ምግብ ጥሩ ነው እያሉ በምግብ ዙሪያ ላይ አዎ ራሳቸውን ጥለው ኃይልን የሚያመጡበትን መግቦት ሲመገቡ እናቸዋለን። ነገር ግን ኃይልን የሚሰጥ እግዚአብሔር ነው የሚለውን ነው የሚነግረን። የሐዋርያት ሥራ ምዕራፍ ስድስት ቁጥር ስምንት ላይ ጸጋንና ኃይልን ተመልቶ በሕዝብ መካከል ድንቅና ታላቅ ምልክትን ያደርግ ነበረ ይለናል። ይቀጥልና የሐዋርያት ሥራ ስድስት ዘጠኝ ላይ ደግሞ የነፃ ወጪዎች ከተባለችው ምኩራብም ከቀሬናና ከእስከንድርያም ሰዎች ከጭልቅያና ከእስያም ከነበሩ አንዳንዶች ተነስተው ለስጢፋኖስን ይከራከሩት ነበረ ይላል። እነዚህ በቀኝም በግራም በሰሜንም በደቡብም በምስራቅም በምዕራቡም የመጡ ሰዎች ቅዱስ እስጢፋኖስን ስለ ሃይማኖቱ፣ ስለ እግዚአብሔር መንግስት ይከራከሩት ነበረ። እርሱ ግን ጸጋን ተላብሶ ኃይልን ተላብሶ ያሸንፋቸው ነበር። ይመክራቸው ነበር። ይነግራቸው ነበረ ይልና እስጢፋኖስን ጌታ ኢየሱስ ሆይ አዎ እነዚህ ሰዎች እንዲያውቁ አይናቸውን አብራላቸው እያለ እየለመነ ይነግራቸው ነበር ነገር ግን ብዙዎች እያመኑ ቢከተሉ ብዙዎቹ ግን አዎ እነሆ ተናጋሪዎች ሆኑ እንዲህ የሚል ነገር መጣ ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናት ለእኔ ምን አይነት ቤት ትሰሩልኛላችሁ ይላል ጌታ ወይስ የማርፍበት ስፍራ ምንድን ነው? ይህንስ ሁሉ እጄ የሰራችው አይደለምን? እንዳለ ልዑል የሰው ልጅ በሰራችው አይኖርም። ልባችሁን የእግዚአብሔር ማደሪያ አድርጉ። አይምሯችሁን በእግዚአብሔር አስቡ። ህይወታችሁን ወደ እግዚአብሔር መልሱ። የእግዚአብሔር መንግሥት ለእናንተ እንድትታደል ለዚያ ቀኑ እንጂ ለስጋ ነገር አትቅኑ እያለ ቢመክራቸው ቅዱስ እስጢፋኖስ ሊመለሱ አልቻሉም። ይልቁንም እነሆ ሊደበድቡት፣ ሊገሉት ድንጋይ ያነሱ ነበረ። እሱም ደግሞ ባለመፍራትና ወደኋላ ባለማለት እንዲህ ይል ነበረ። ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? ኢሳይያስን አው በመጋሰን ጥቀውታል። ኤርሚያስን ወደ ጉድጓድ ጨምረውታል። ክስጤኤልንም እንደዚሁ ገርፈውታል። ዳንኤልንም ወደ አንበሳ ውስጥ ጥረውታል። ከአባቶቻችሁ ያላሳደዱት ማን ነው? እኔስ ማን ነኝ? አ እናንተ በምታሳድዱኝ፣ እነሆ ፈርቼና መከራ ፈርቼ አገልግሎት ምተው ይመስላችኋል? አይደለም። የተጠራሁበት አላማ እስከሞት ድረስ ታምኖ እግዚአብሔርም ማገልገል ነው፣ እያለ ይናገራቸው ነበረ። ቀጠለ። የጻድቁንም መምጣት እውነተኛው አምላክ ሐሰተኛ አምላክ በሰውነት በነሱ ስለሞላ የጻድቁን መምጣት የተናገሩትን ገደሏቸው። በመላእክት ሥርዓት ሕግን ተቀብላችሁ ያልጠበቃችሁት፣ እናንተም አሁን እርሱን አሳልፋችሁ ሰጣችሁት ገደላችሁትን። ማንም ኢየሱስ ክርስቶስን አሳልፋችሁ ሰጣችሁት፣ ይልቁንም ከኢየሩሳሌም አወጣችሁ ቀራንዮ ተራራ ገደላችሁት። አዎ እያለ እስጢፋኖስ ሲመሰክር፣ ምን ይህን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩ ይላል። እርሳቸውንም አፋጩ። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ይልና፣ አየና እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ ብሎ ነገራቸው። ይህን ጊዜ ደግሞ እንደገና ደግሞ ተመሳጩ ተናደዱ፣ ከከተማ ወደ ውጭ አውጥተው ወገሩት። እርሳችን እዚህ ላይ ከከተማ አውጥተው ማንን እስጢፋኖስን። ከከተማ አውጥተው ወገሩት ይለናል። የሐዋርያ ስራ ምዕራፍ ሰባት ሐምሳ ላይ እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ እነሱ ግን ምን ይወግሩት ነበረ? ይለናል ይወግሩት ነበረ። የሚገርመው ነገር በዚህ በሐዋርያ ስራ ምዕራፍ ስምንት ቁጥር ሁለት ላይ በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት፣ ታላቅ ለቅሶም አደረጉለት ይላል። ከከተማ አውጥተው በድንጋይ ወግረው ገደሉት። አው እነሱ ቢገሉትም በጸሎት የተጉ ሰዎች እስጢፋኖስን ቀበሩት ይላል። አዎ ዛሬ በሀገራችን በሃይማኖት ምክንያት፣ በቋንቋ ምክንያት፣ በምን ምክንያት ብዙ ሰዎች ይወገራሉ፣ ብዙ ሰዎች ይገደላሉ። አዎ እዚህ ላይ የምናየው ግን በጸሎት የተጉ ሰዎች ግን እስጢፋኖስን ቀበሩት ነው የሚለው። እንዲህ አይነት ህይወት ሁላችንም እግዚአብሔር ያድለን። ምንድን ነው የሚለው የሐዋርያት ሥራ አሥራ አንድ ቁጥር 19 ላይ በእስጢፋኖስም ላይ በተደረገው መከራ የተበተኑት እስከ ፊንቂ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ። ቃሉንም ላይሁድ ብቻ እንጂ ለአንድስ እንኳ አይናገሩም ነበር ይላል። በስጢፋኖስ መከራ ምክንያት አገልጋዮች ተበትነዋል። ቤተ ክርስቲያንም ስደት ላይ ነበረች። በስጢፋኖስ ሞት ምክንያት አገልጋዮች ተበተኑ፣ ቤተክርስቲያንም ስደት ላይ ይልቁንም በስጢፋኖስ ሞት ላይ ሳውል የተባለው በኋላ ጳውሎስ ተብሎ ተሰይሞ እሱም አብሮ ነበረበት ክዱን አሳርፏል ይላሉ። ሌላው የሐዋርያ ስራ ምዕራፍ 22 ቁጥር 20 ላይ የሰማዕትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሱ ደግሞ በአጠገባቸው ስቆም ተስማምቸ የገዳዮች ልብስ እጠብቅ ነበር አሉ። አሁን ቅዱስ ጳውሎስ ለንስሐ እግዚአብሔር ሰጥቶት የሰማይትህንም ማለ ምስክር ማለት ነው። የምስክር የሰማይትህንም የሰማይትህንም የእስጢፋኖስን ደም ባፈሰሱ ጊዜ ራሴ ደግሞ ባጠገባቸው ስቆም ተስማምቼ የገዳዮችን ልብስ እጠብቅ ነበረ። ዛሬ እኮ ብዙ ነው። ተስማምቶ እኮ ክርስቲያኖችን የሚያሳድድ የሚገድል ማለት ነው። ቅዱስ ጳውሎስ ምንድን ነው የንስሐ ጊዜ እግዚአብሔር ሰጠውና መናዘዝ ጀመረ በ የእግዚአብሔር የንስሐ ጊዜ ስለሰጠን እንድናዘዝ እግዚአብሔር ይርዳን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ የእስጢፋኖስን ቤተ ሰዎች ደግሞ አጥምቄ አለው ጨምሬ ሌላ አጥምቄ እንደሆነ አላውቅም ሲል እንመለከታለን። አንደኛ ቆሮንቶስ 16 15 ላይ ወንድሞች ወይ የእስጢፋኖስ ቤተሰዎች የአካያ በኩራት እንደሆኑ ቅዱሳንም ለማገልገል እራሳቸውን እንደሰጡ ታውቃላችሁን። ቁጥር 17 በእስጢፋኖስና በፈርዲኖስ በአካዮስ መምጣት ደስ ይለኛል፣ እናንተ ስለሌላችሁ የጎደለኝን ፈጽመዋልና፣ መንፈሴና መንፈሳችሁን አሳርፈዋልና እያለ ቅዱስ ጳውሎስ ስለ ስጢፋኖስ ሲናገር እንሰማዋለን። ይህንም በሰሙ ጊዜ በልባቸው በጣም ጥርሳቸውን አፋጩ። በልባቸው ተቆጡ፣ ጥርሳቸውን አፋጩ። መንፈስ ቅዱስ እነሆ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኮር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። በታላቅ ድምፅም እየጮሁ ጆሯቸውን ይደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማ ወደ ውጭ አውጥተው ሞገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አንወሩ። ይህንን የመሰከረው ራሱ የዋር ስራ መራፍ ሁለት ላይ እኔም ተስማምቼ ነበረ፣ የገራፊዎቹንም ልብስ ሰብስቤ ተሸክሜ ነበር አለ። ተንበርኩኮም ጌታዊ ይህን ኃጢአት አትቆጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ ይላል። ከከተማ አውጥተው ወግረው ገደሉት። የቅዱስ እስጢፋኖስ በረከታ አይለየን።